ጽናት ክፍል ሰባ ሁለትን ሁላችሁም እንዳያችሁ ተስፋ አደርጋለሁ። በክፍል ሰባ ሁለት ላይ እንግዲህ ምሩዬም ደግሞ ያስጨነቃት ነገር አለ። የናሁም እናትም እንግዲህ ለምሩ ያሏት ነገር አለ። እሱም ምንድን ነው? የናሁም እናት ሰርግ ይፈልጋሉ። ሰርጎ ከተደገሰ በኋላ ደግሞ እንግዲህ ያው ወደፊት ልጅ ያስፈልጋችኋል ብለው ስላሏት ለምሩ ማለት ነው። የናሁሜ እናት ደግሞ ለናሁም እንግዲህ ያልኩሽን ነገር አስቢበት ብለዋታል። ያ ነገር ደግሞ ምሩ እንግዲህ ናሆሚ ሲነግራት አስጨንቋታል። ያስጨንቃት ምንድን ነው የናሆም እናት ይህን መልእክት ናሆም እንዲነግረኝ ያደረገችው ስለ ሰርጉ ጉዳይ ነው። ሰርጉ ካለፈ በኋላ ደግሞ ወደፊት እንግዲህ የልጁን ነገር አስቡበት ልትለን ነው ብላ ተጨንቃለች። እሷ ደግሞ ጭንቀት ያጫረባት ምንድን ነው እንግዲህ ምሩ እንደምታውቁት ሕመም አለባት ማለት ነው። ሕመሟ ደግሞ የልብ ኬዝ ስለሆነ ያንን የልብ ኬዝ ሕመምተኛ መሆኗን ደግሞ ናሆሚ ለቤተሰቦቹ ወይም ደግሞ ለእናቱ አልተናገረም። ያ አለመናገሩ ምሩን አስጨንቋታል። እናቱ ትቀበላለች አትቀበልም? ደሞስ ናሆሜን አስከፈዋለሁ አሳዝነዋለሁ፣ ደስታውን አጣጥሞ አይጨርስ ያዝናል ወይ በእኔ ይከፋል ወይ ብላም ሌላ ጭንቀት አጭሮባታል ማለት ነው። እኔ እዚጋ ግን አንድ ማለት የምፈልገው ማንኛውም ድራማ ላይ ስናይ ህመምተኛ ሰዎች ከህመማቸው ሲያገግሙ እና ፈጣሪያቸውን ሲያመሰግኑ አናይም። እናም የኪሩቤል እናት አይታችሁ ከሆነ የኪሩቤል እናት ህመምተኛ ናት፣ እና ታማሚ ናት ብለው ሲያበቁ፣ ከዚያም በመጨረሻ የኪሩቤል እናት ከዚህ ዓለም በሞት ተለየች ብለው አሳይቶናል። አብዛኛው ፊልም ላይ የምናየው ነገር የታመሙ ሰዎች ሲድኑ ወይም ደግሞ ከህመማቸው አገግመው አላየንም። እባካችሁን አሁን ደግሞ ከኪሩቤል እናት ቀጥሎ አሁን ደግሞ ይህ ምሮን ህመም ተሽሏት ምሩ በእግዚአብሔር ተስፋ አድርጋ እግዚአብሔርን አምና እንደዳነች ማሳየት አለባችሁ ብዬ እኔ በበኩሌ አስባለሁኝ። ምክንያቱም ማንኛውም ሰው የራሱ ሆነ የሚያምነው እምነት አለ። ማንኛውም ሰው ደግሞ ካመነ ይድናል። እና ስለዚህ ፈጣሪ ደግሞ እንደሚምረን ማሳየት አለባችሁ ብዬ አስባለሁኝ። ይህም ብታደርጉ እጅግ በጣም ተስፋ ይኖራል። ለወደፊትም ለሚታየው ፊልም እውነት ነው የምላችሁ ተስፋ ያጭራል። እና ምሩ ከልብ ህመሟድና ኖርማል ሆና ከናሁሜ ጋር ህይወትን ቀጥላ በዚህ ተባርከው በደስታ የናሁሜንም ስጋት ምሩም ደግሞ እጅግ በጣም ትሰጋለች። ነሆሜ ይከፋ የሆኑኝ ነሆሜ እኔ ህይወቴ ያልፍ የሆኑ ከዛሬ ንገያለች፣ ትጨነቃለች። ስለዚህ የምሩን ጭንቀት ደግሞ ፈጣሪ አምላክ እንዴት ማቅለል እንዳለበት ብታሳዩ እጅግ በጣም ደስ ይላል ማለት ነው። ሌላ ሰኒና እንግዲህ ክብሮም ናቸው ማለት ነው። ሰኒና ክብሮም ከሰረትዬ ማለት ነው እንግዲህ ሰኒ ያው በቀልድ እያዋዛች ከክብሮም ጋራ ተያይዘዋለች ማለት ነው። ክብሮምም እንግዲህ በጣም መልካምና ጥሩ ልጅ ነው። እንግዲህ ክብሮምም ከሰኒ ጋራ እያዛዛጋት ነው። እግሯም በተሰበረችበት ሰዓት ለእሷ ምግብ በማብሰል ምግብ በማድረስ ብዙ ነገሮችን ሲያደርግ የቆየ ወንድም ነው ማለት ነው እና ከቤቷ ውስጥ እንግዲህ አልወጣም አልጠፋም ማለት ነው። ሰኒ ደግሞ እንግዲህ አብዛኛው ሰው ከክብሮም ጋራ ግንኙነት እንዲኖራት ወይም ደግሞ በፍቅር አብረው እንዲቀጥሉ ይፈልጋሉ። ጺም እንዲሁም ደግሞ ኪራ አብራው አንድ ላይ እንዲሆኑ ምኞታቸው ነው። ሰኒ ደግሞ በእህቷ ያሳለፈችው ታሪክና ያ ጠባሳ ሆኖ ስለታያት ያ ሁሉም ነገር እህቷ ያሳለፈችው እሳት ሆኖ ነው የሚታያት። እሱም ምንድን ነው የሰኒ እህት እንግዲህ ባለትዳር ነበረች። ባለትዳር ሆና ባለቤቷ በድ ድንገት ከዚህ ዓለም በሞት ተለይቶ ፣ ነገር ግን የሚስቱ የባሏ ቤተሰቦች ደግሞ ሚስትየዋን እንግዲህ የሰኒን እህት ማለት ነው ያለ ሀብት ንብረት በመቀማት እንዲሁም ደግሞ በማሳደድ ልጃችንን አንቺ ነሽ የገደልሽው በማለት ብዙ እንዳሰቃዩዋት እና መኖር እንዳትችል እንዳደረጓት ሰኒ ስላየች ያ ደግሞ የሰኒ አይምሮ የተቀበለው ነገር ምንድን ነው? ይሄንን በቃ ክፋትን ነው። ስለዚህ ፍቅር እንዳለ ሆኖ የሆነ ቀን አንድ ሰው ከህይወት ካለፈ እናንተ በደለኛ እንደምትሆኑ እንደማይረዷችሁ የባል ቤተሰቦች ደግሞ አብዛኛውን ትኩረት የሚያደርጉት እሴቷ ላይ እንደሆነ አይታለች። ስለዚህ ያንን ስላየች ሰኒ አሁን ላይ ፍቅር የሚባለው ነገር መስሎ አይታያትም። በእርግጥ ያው የሁላችንም እድል እጣ ፈንታችን የተለያየ ነው፣ መልካምም አለ መጥፎም አለ። ነገር ግን ሁሉንም ደግሞ በመጥፎ ማየት የለብንም። መልካም ጥሩ ሰዎች ለትዳር የሚሆኑ አሉ። ያንን ማመንና መቀበል ያስፈልጋል። ሰኒ ሁልጊዜ የሚያስተክሳት ሰዎችን ልቅረብ እኔም ደግሞ እንደ ሌሎቹ የውሃ አጣጭ የግራ ጎኔ የኑሬ ብላ ስታስብ ወደ አይምሯ የሚመጣባት የእህቷ መከራና ስቃይ ነው። እህቷን አይን ላይን እንኳን እንዳትተያይ አገር ለይታ ነው ያለችው። ስለዚህ ሁሌ የሚሆን የሚመጣባትና የሚታያት ነገር እህቷን አለማግኘቷና እህቷን ምን ያህል የባሏ ቤተሰቦች እንዳሰቃዩባት ስለምታስብ ያ ነገር ወደ ፍቅር ህይወት እንድትገባ አላደረጋትም። እሳት ነው ትዳር ማለት እሳት ነው። መቼስ እኔ በሰው ህይወት ያየሁትን ሰዎች እሳት ውስጥ ቆመው ኑ ግቡ ሲሏችሁ ትገባላችሁ ብላለች ሰኒ። እና ያ ፍቅር ማለት ያ ትዳር ማለት ለሰኒ በአሁኑ ሰዓት እሳት መስሎ ነው የሚታያት ማለት ነው። እና ፍቅር ደስ ይላል፣ ትዳር ደስ ይላል። ሰኒዬ አይዞሽ፣ በርቺ፣ ጠንክሪ፣ ጠንካራ መሆን አለብሽ። በእርግጥ ፈተናዎች አሉ። አዎ አሉ፣ ምንም ጥርጥር የለው። ማንኛችንም ብንሆን ትዳር ስንይዝ ሳንፈታን ዝም ብለን አልጋ በልጋ ሆነን የሚያልፍልን ነገር የለም። ሁሉም ነገር ፈተና ያጋጥመዋል። ስለዚህ ፈተናውን መጽናት ደግሞ የእኛ ድርሻ ነው። ክብሮም እና ሰኒ ደግሞ አንድ ላይ ሆነው በፍቅር ብናያቸው እጅግ እጅግ በጣም ደስ የሚለው ቀላቸው የማይጠገብ መልካም ልጆች ናቸው። እኔ መኞቴ እንደዛ ነው። እንግዲህ ቅዱስም የራሱ የሆነ ችግር ያለበት ልጅ ነው። እስካሁን በእርግጥ ሕመሙን ቁስሉን አልተናገረም፣ ግን ደግሞ የራሱ የሆነ ችግር ያለበት ሰው እንደሚመስል ያስታውቃል ማለት ነው። የተጎዳ ልጅ ነው። ብቻውን ማሳለፊ የሚፈልግ ልጅ ነው። በድብርት ውስጥ ያለ ነው። እንግዲህ ቅዱስም የራሱ የሆነ ህመም አለበት፣ ብቻ ወደፊት የምናየው ይሆናል። ለማንኛውም መልካም ጊዜ የሆንላችሁ፣ ድል ለክብሮም እላለሁኝ። ሰኒዬ በፍቅር እንደምትሸናፊ ተስፋ አድርጋለሁ። ይሄ ጭቅጭቅ የፍቅር ነው። በነገራችን ላይ የሚጨቃጨቁ ሰዎች ይፋቅራሉ፣ ይዋደዳሉ። ክብሮም ደግሞ በጣም ወዷታል ሰኒን። በጣም ነው የወደዳት። ሰኒ ደግሞ እጅ አልሰጥም ባይ ነገር ሆና ነው እንጂ።